የምታመጣው ይሄን ገሰገስ ቀሚስ ከየት እንደምታመጣ፣ ቡል እኮ አድርጋ ቡትት ቡትት ቡትት። በዛ ላይ ደግሞ ራቼ አስገድልሃለሁ በምትኖርበት አዲስ አበባ ላይ እያለው ነው። አንዴ ያዳምጡት እስኪ። ሰላም፣ ሰላም ጤና ይስጥልኝ ቤተሰቦች እንዴት አላችሁ? እንደምንቆያችሁ፣ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮችን እያየን አብረን ቆይታ እናደርጋለን። መነጋገሪያ የሆኑ ቪዲዮች አሉ፣ እነሱ ላይ ሀሳብ አስተያየቶቻችን እንሰጣለን። እናንተም ሀሳባችሁን ኮመንት መስጫው ላይ ሀሳባችሁን ታስቀምጣላችሁ። እኔ ከዚህ ሀሳቤን እየሰጠው ሄዳለው። ሰሞኑን ላይክ እያደረጋችኋለን። እውነት ለመናገር ቶሮ ቶሮ እየመጣው ነው፣ መረጃዎችን አደርሳችኋለሁ። ከመረጃ ጎን ለጎን ደግሞ አዝናኝ አስተማሪ የሆኑ ቪዲዮችን እንዝናናባቸዋለን። እነሱ ቪዲዮች ተሰባስበዋል። አሳዛኝ ክስተት በተለይ በውጭ ዓለም ላይ ተከስተዋል። አንዲት እህታችን ባልታሰበ መልኩ መሞቷም ደግሞ በጣም መነጋገሪያ ይሆነዋል። በእሷ በዙሪያም እንግዲህ አንድ ቪዲዮ አስመለክታችኋለሁ ሌሎች ቪዲዮዎችም እንግዲህ እንደተጠበቁ ናቸው ሰብሰብ አድርገናችኋል መጨረሻ ድረስ የትም ሳትሄዱ በትግስት እንደምትከታተሉኝ ተስፋ አድርጋለሁ የምትመለከቱት ግን ላይክ በማድረግ ጀምሩ እዚህ ቻናል ዲስክ ሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ሁልጊዜም ቤተሰብ እንድትሆኑ ጋበዝኳል ወደ ቪዲዮ እንሂድ

አንድ ልጅ ቂጥ ቂጥ ብላ ልትሞት ነበረ። የሆነ ጅን ቤት የቂጥ ሊያሰራት ጊዛ ወይ ሰታ ትገላግሉን ነበር። አሁንም በየቀኑ የእሷን ቂጥ እድገት ልንለካ ነው። ያን ይበስ አሳያቸዋለሁ ትላን ያለች ምን እንድታሳይን እንደሆነ አላውቅም። ለማንኛውም እስኪ ቪዲዮ አሳይቻቸው ልመለስ ነው። ኮሜንቷን ወይ እንላታለን። እኔ ትምናት ይሄን የሚመስል ፊት ይዤ እቺ የምታክል ቂጡ

ወዴት ነው ወደፊት ነው ወደኋላ ነው ይዞር አዟራ ዛሪ ሽን አስተካኪ ነው ፊት ነው በቃ ነው። ግን የአቤል አባት እኮ አረፉ። በእናትሽ ውለታቸው ደግሞ ውለታቸው በጣም ነው የሚይዝ ያደረጉልኝ ነገር ከገጠር ስመጣ ትምህርት ያስጀመሩኝ እሳቸው ነው። ማርያምን እንትን ደሞ ባለፉ ሊስትሮ አስጀመሩኝ። ሱሪ ምናምን የሚሰጡኝ እሳቸው ናቸው። በዛ ላይ አቤል ደግሞ ቤስት ፍሬንድ ነው፣ ታውቂያለሽ። አይ የግድ የምሄድ አለብኝ። ናቲ ሲሰኘው አንዴ ነው ከናቲ ጋር የምትሄጂው ሄዳለሁ ራሴ እኔ። ከኔ ጋር አብረን እንሄዳለን። ሄድ ካለበት ምን አገባኝ? የአቤላባ ሞቱ ሞቱ። ምን ከኔ ጋር ያገናኘዋል? እኔ ነኝ ገደልቸው? ደርሶ ጃይ ሰውን ሞቱ። በሰባ ዓመታቸው ሞቱ። እሺ፣ ያረጉልሽ? እንደኔ ያረጉል? ሁለት ልብስ የሰጠኝን ሁለት ቲሸርት የሰጠኝን ያጠረውን ቲሸርት የሰጠኝን ቦዲውን ሰባት ዓመት ያረገው ቦዲ ኮን ይሰጠኝ? ተይ ተይ ተይ፣ አታስተውሽኝ። አረበናት የቅር ምን አገባኝ

በመስኮት እጁን አውጥቶ አገሩን የለየ መሪ በጣም ማጂክ መሪ ነው ይላቸዋል። ከዛ የታ አንደኛው የአሜሪካ ፕሬዝዳንት እጁን ያወጣና በመስኮት ሲያይ ይሄማ የኔ ሀገር ነው በጣም ነፋሻ ሀገር ነው ይላል። የቻይናው ፕሬዝዳንት ይቀጥላል። ጠቅላይ ሚኒስተር እጃቸውን ሾፍ አልታያችሁም በፕሌን በኩል እጁን አውጥቶ እንዲህ ሲል ሌባ ከእጁ ላይ ሲያንስ አረቀልጡእና ሾፍ ሲያደርጉ ይህማ የእኔ ኢትዮጵያ ምድር ነው አለ። በምን ለየሁም ምናምን ሲባል እጅ ላይ የነበረውን ሰዓት ተበልቷል የሀገሬን ሌባ ለዚህ መልስ ይሆናል ተብሎ የተሰራ ምርጥ ቪዲዮ አለ፣ ተከታትለን እንመለስ። ትናንትና ፕራንክ ስንሰራ ትንሽ ነገር ገጥሟት። ከሚስት ጋር ፕራንክ ፖስታችን ምን ያህል እይታን እንዳገኘ አልገባሽም። ሚስትህን በጋለ ብረት እየጠበሰው የመቅረጥ ሞራል ነበረህ ማለት ነው። ዛሬም ልንቀርጽ ነው። እየገደልካት ነው። በትናንትናው ቪዲዮ አብዛኛው ኮመንት ኔጌቲቭ ነው። ይቅርታ ብለን ልንፖስት ነው። ቆይ ቅርታ ከምትል ያፖስታችሁትን ለምን አታጠፉትም? ቫይራል እኮ ነው፣ በጣም ብዙ ቪው አለ። ክብርህን እንደመበተን መዘብዘቡ ቀላል አይደለም። ልጅህም ያድጋል፣ ይሄ ቪዲዮም ለዘላለም ይኖራል። እናቱ በሁለት ዳቦ ፕራንክ መደረጓን እንደ ትንሽ ነገር አትዩ። ቀላል ነገር እኮ ነው። ብርጭቆውን አሳው። አይከብድም፣ ቀላል ነው። አሁን አይደለም ይሄን ብርጭቆ ለአንድ ሰዓት ብትይዘው ክብደቱ ይታወቃል። ለሁለት ለሶስት ሰዓት ብትይዘው ደግሞ ያደነዝዝሃል። ቀኑን ሙሉ ብትይዘው ደግሞ ብርጭቆውን እስከ መጣል የሚያደርስ ነው የሚሰማሃል። ብርጭቆ ከብዶ ሳይሆን ከጊዜው ብዛት ነው። ትንሽ የምንላቸውም ነገሮች ሲቆዩ ይከብዳሉ። የሰሞኑ ፕራንክ መነጋገር የነበረ ሚስቱን እንግዲህ ምግብ ትቢ ኑሮ ውድ ሆኗል፣ ቆጥቢልኝ ለኔ ማስብ የምትበዩ ምግብ ከጊዜ ስለሆነ አንቺ ስራ ስለማሳሪ ወልጃለሁ ብለሽ ስለምትተኝ ብዙ እየበላሽ ደግሞ እኔን የባሰ እያከሰርሽኝ ነው አይነት ነገር ቪዲዮ ፕራንክ ብሎ የተሰራው ነው። እንግዲህ ለሚገባው ይሄ እንደ በቃ ትልቅ መልዕክት አለው ብዬ አስባለሁ። እና ትንሽዬ ነገሮች እኛ ስናድር ዛሬ የሰራ ነው ቪዲዮ ዛሬ ትክክል ሆነን እንሰራለን የዛሬ ሁለት ዓመት ሶስት ዓመት ተመልሰን ቪዲዮን ካየን ግን ትክክል አለመሆናችንን ሰዎች ከወቀሱን በላይ ራሳችንን በራሳችን መውቀስ እንደምንጀምር ባለሙሉ ተስፋ ነኝ። በራሴም ስላየሁት ነው። እንደዚህ አይነት ቪዲዮች ላይ እስቲ እናንተስ ምን ትላለህ? ማንችስተር ተናጥሱ ነው። እዚህ ጋ ማንችስተር። ከዛ በኋላ በንቅሳት አለቀ። በእኛ ላይ ደረሰው ነገር በእናንተ እንዳይደርስ ነው እና ማለት ያው እንደዛ አልመሰለንም ነበር እኛ። አዎ፣ እና ስንገዛው እንደዛ አልመሰለንም ነበር እና በተለይ ሴቶችን ነው በጣም የሚጎዳው። እውነት። እኛ በክፉ ልቦናቸው ነው እውነት። ምን እንደሚባል አላውቅም። ያው ቪዲዮ ሁክ የሚባል ነገር አለ። ያው ቲክቶክ ላይ የምታዩት ነገሮች አሉ። ያው እኔ መጀመሪያ ቪዲዮ ሙሉ ቪዲዮ ላይም በነገራችን ላይ እኔም አላዘጋጅም፣ ግን በጣም ከባድ ነገር የደረሰባቸው ነው ይመስለኝ እና ሽንኩርት እየላጡ ምናምን እናንተ ሽንኩርት እየላጣችሁ ካለቀሳችሁት ወንዱ ደግሞ ምን ሊሆን ነው? እጅግ በጣም ያሳዝናል። መኪና ውስጥ ሞታ የተገኘችው ኢትዮጵያዊት እህታችን አርሴማ በላይነህ በድንገት ከዚያ ዓለም በሞት ተለይታለች። አርሴማ በላይነህ በኤድሰን በሚገኘው መኖሪያ አፓርትመንት ግቢ ውስጥ መኪና ውስጥ ሕይወቷ አልፎ ተገኝቷል። ይህ ድንገተኛ ሞት በቤተሰቦቿ፣ በጓደኞቿ እና በዳላስ ኢትዮጵያውያን ማህበረሰብ ዘንድ ከባድ ሀዘንና ድንጋጤን ፈጥሯል። አስክሬኗ ለምርመራ በፖሊስ የተያዘ በመሆኑ አስለቅቆ ሥርዓተ ቀብሯን በአግባቡ ለመፈጸም የቤተሰቧ ከባድ ኃላፊነት ሆኗል። በዚህ አስቸጋሪ ወቅት ቤተሰቦቿ ያለባቸውን የገንዘብ ጫና ለማቅለልና አርሴማን በክብር እንድትቀበር ለመርዳት የሁሉም ወገኖች ድጋፍ በአስቸኳይ ያስፈልጋል። ቤተሰቦቹ አምጎ ፈንድም ሁሉም ወገን እንደተባበረም ጥሪ ቀርቧል። በጣም ያሳዝናል። በውጭ ዓለም ላይ ሆኖ እንግዲህ ከቤተሰብ ርቆ በተለይ መሞት ማለት ያው መዋቹ ሞቷል። ለቤተሰብ በጣም ከባደ ዘን ነው። መዋቸውም ተጎድታለች። ነገር ግን በቃ ከእንደዚህ ነገር ይሰውራችሁ። በተለይ ውጭ ዓለም ላይ ያላችሁ ሰዎች ፈጣሪ ይጠብቃችሁ። ለከኔና ሰው መጣላት ብዙ ሰው እንደሚፈልገው ገባኝ። ምክንያቱም ላይ ከሷ ጋር ተጣልች በነበረበት ሰዎች ወይ ደግሞ ለእኔ ያለው ልሻሉ ሰዎች ከእሷ ጋር ስታረግ በቃ ትልቁ ጠላት የሆነ ቁጭ አሉ ማለት ነው። ራቁና በቃ ክቡን ያልኩት እና እንቢ ምን ደበጠረ እስከ ምን ድረስ ለካ ከኔ ጋር ያቀራረባቸው ከሷ ጋር መጣላት የነበረ ሪዝን ነበር። የሚለው ስኪል ስኪል ድረስ ማለት ነውና ከእናቴ ጋር ደግሞ አብዛኛውን ጊዜ እንደዚህ ይሄን ያህል እኔናሷ ተጣላልተንም ተጣልተንም አይደለም የተጣላ ነው ነውና፣ ሁላችንም ልቦናችን ያውቋል። ሰው አብዛኛውን ጊዜ የራሴን የመሰረቱን ህይወት ስለመረጥኩ ከእናቴ ጋር መጣላት ማለት ነውና ስታረቅም በቃ ያንን ስለምታውቅ ነው። ላይ እኔ በራሴ የራሴን ችግ እሷን ያስቀኝኳት የበደልኳት ነገር እንደሌለ ስለምታቅ በቃ አለ እሷ የራሷን ህይወት ጀምራለች። ያንን ህይወት ስለመረጠች ነው ቤተሰቧን ያገለለች ወይ ደግሞ እናቷን እንደዚህ ደረጃ ላይ ያደረሰችው ብላም ስለምታቅ በቃ ያ ነገር ደግሞ አንተ ሳይሆን እንደ ሲቀር ደግሞ መጨረሻ ላይ የምትገባው ምንም ቢሆን ምንም እናት ጋር ነው ሁሌም ቢሆን ማለት ነው። እኛም እሱን ያወራ ነው። የሚያሳዝን ታሪክ ነው፣ የነገርሽን በእውነት ሳምሪ ከእናትች ጋር ተጣልተች። ታዲያ አስተያየት አለ ስጥ። ብቻ በቃ አሪፍ ኮንቴንት ነው፣ ቀጥሉበት፣ ከዚህ ከፍ አድርጉ። አንድ ቀን ደግሞ ከእናትጅ ጋር ያው ስትደባደቡ ብታሳይንም ደስ ይለናል። በነገራችን ላይ ሌላኛው መነጋገሪያ ጉዳይ ቲክቶከሩ ራቼ የሚባል ልጅ እንግዲህ አስገድላለሁ የሚባል መረጃ ወጥቶ ነበረ። ያልሰማችሁትን አሰማችኋለሁ። እሱ መልስ ሰጥቷል። ግን እኔ ስለ ራቼ ሳስብ የማስበው አንድ ነገር አለኝ። እሱ ምንድን ነው? ከቪዲዮ በኋላ እመለስበታለሁ። ቪዲዮ ከሰሞኑ ራቼ አስገድልሃለሁ የሚል ዛቻን ቪዲዮ እየሰማንና እያየን እንገኛለን። ጆከር ለአንተ ነው፣ አማራን መውደድ አማራን ማክበር በተሳደቡ አይደለም። አንተ ከመጀመሪያውም ጀምሮ የምናውቅህ የሴት ልጅ ክብር ዝቅ አድርጎ እናትሽ እንዲቱን ብሎ ከመሳደብ ውጭ አማራን ብቻ ይዞ ሌላውን ብሔር ከማውረድ ከማቆሸሽ፣ ከመሳደብ ዘረኝነትን ጥላቻን ለህዝብ ከመስበክ ውጭ አናቀም አማራ ብዙ ጀግኖች እንዳላት ባንደርስባትም ታሪኩን አንብበን ብዙ ጀግኖች ለሀገራችን እንድነት ቴዎድሮስ አይነት ህይወታችን የሰጡ ጀግኖች እንዳሉ ማሳያ ናት። ምን ነው ያንተ ወንድነት? አንተ ሽልጥልጥ ፊት እንኳን እንድ ወንድ ልጅ አይታይ ዛቻል ስድብን ነው የምንለው። አማራ ምኑ ላይ ነው ያንተ አማራ መደገፍ? በእናንተ ንግግር እኮ ነው ኢትዮጵያ ውስጥ ያለ ምስኪን ህዝብ እያለቅ ያለ ወገን፣ የተለያየ ክልል የተለያየ ሀገር ላይ ቁጭ ብላችሁ የተለያየ ብሔር እንደዚህ ሰብካችሁ ጥላቻን የምትዘሩ ሰዎች ውጤት እኮ ነው ኢትዮጵያ ውስጥ ላለው ጦርነት ወገኖቼ። ራቼ ሌ ስትዝት ኦሮሚያ ክልል ላይ ያለ በሚሊዮኖች የሚቆጠር አማራን አስብ። ጆከር ምኑ ላይ ነው ያንተ ኢትዮጵያዊነት? ምኑ ላይ ነው ያንተ አማራነት? ፍቅርን ካልሰበክ አንድነትን ካልሰበክ ምኑ ላይ ነው ሞጣኔው? ቤቱ እንኳን ገብቶ አንድ ሰው ሳይረዳ ያወጣል። ጌስት ላይ አስገብቶ እንኳን ያሰጣል ጊፍት። ያንተ ግን ወይ ፊት አይታይ ከመሳደብ ከማንቋሸሽ ሰውን ከማንቋሸሽ ውጪ ምንም ነገር አይችልም በነገር ላይ ሱሪን ራሱ ከፍ አድርገን የምትታጠቅ አይነት ወንድ አይደለም ይሄን ቪዲዮ ስሰራ አውቃለሁ በጣም ወርጄ ነው አትመጣልኝ ነገር ግን ነገር ይነገር ሰው ያስፈልጋል ጆከር ክብር ን ያዝ ጆከር ስነ ስርዓት ያዝ አማራን መውደድ አማራን ማክበር ለአማራ ህዝብ መቆም እየተሳደቡ ያንዱን ያንዱን ብሄር ጥላሸት እየቀቡ አይደለም እንከባበል ራቼ አስገድልሃለሁ በምትኖርበት አዲስ አበባ ላይ እያለው ነው። አንዴ ያዳምጡት እስቲ ራቼ እናት ዳን አስገድላሉ አዲስ አበባ ወንድ አዲስ አበባ ነው። እንግዲህ እንደሰማችሁት ነው። ይህንን ዛቻ እዚህ ወጣት ልጅ ላይ ወይንም ራቼ ላይ እየዛተው ጆከር የሚባል ወንድማችን ነው። ከዚህ ዛቻው አንጻር ይህን ቪዲዮ ባካችሁን ለዚህ ጆከር ለሚባል ወንድማችን እንድታደርሱልኝ እፈልጋለሁ። እኔም ለጆከር በዚህ ልክ ራቼ ላይ እንድትዝትበት ራቼ ዘረኛ ስለሆነ ነው ብዬ እንዳልቀበል ይህ ልጅ በፍጹም ከዘረኝነት የነጻ ምርጥ የኦሮሞ ወንድማችን ነው። አው ራቼ በማንነቱ እጅግ ሲባዛ የሚኮራ ልጅ ነው። በኦሮሞነቱ እጅግ ሲበዛ የሚኮራ ምርጥ ልጅ ነው። በተለያየ አጋጣሚ የኦሮሞን ሕዝብ ታሪክ፣ ባህል እየወጣ ፕሮሞት ያደርጋል ስለራሱ ማንነት በኩራት ወጥቶ ይናገራል። ይህ ማለት ደግሞ ይሄ ልጅ ዘረኛ ነው ማለት አይደለም። ዘረኛ ማለት በራሱ ማንነት የሚኮራ የራሱን ማንነት የሚወድ ማለት አይደለም ይልቅ ዘረኛ ማለት ራሱን ከፍ ከፍ አድርጎ ሌሎችን ዝቅ የሚያደርግ እኔ የበላይ ነኝ፣ ሌሎች የበታች ናችሁ ብሎ የሚያስብ ከኔ ብሔር ውጪ ሌላው አናሳ ነው ብሎ የሚያስብ ነው ዘረኛ፣ እንጂ በራሱ ማንነት የሚኮራ የራሱን ማንነት የሚወድ ዘረኛ አይባልም። ከዚህ ማንነቱ አንጻር ራቼን የኦሮሞ ልጆች ብቻ ሳይሆኑ የኢትዮጵያ ልጆች እንወደዋለን። ምክንያቱም የራሱን ማንነት ለመግለጽ ሌላውን ዝቅ ስለማያደርግ፣ ስለዚህ ይሄ ልጅ ዘረኛ አይደለም ማለት ነው ልጁ ፖለቲከኛ ስለሆነ ነው ብዬ እንዳልቀበል አንድም ቀን አንተና መሰሎች በተለያየ አጋጣሚ በዘረኝነቱም በፖለቲካውም እርስ በርስ ስትሰዳደቡ እርስ በርስ ስትዛዛቱ ከናንተ ጋር ቁጭ ብሎ አልተዛዛተም፣ ከናንተ ጋር ቁጭ ብሎ አልተሰዳደበም። ስለዚህ ይሄ ልጅ ፖለቲከኛ አይደለም ማለት ነው። እና ጆከር ታዲያ ራቼ ዘረኝነት ውስጥ ከሌለ፣ ፖለቲካ ውስጥም ከሌለ በምን ምክንያት በዚህ ልክ ልትዝትበት ቻልክ? ነው ጥያቄ ወይ በእራቼ ኮንተንት ራቼ ብቻ አይደለም፣ እዚህ ሶሻል ሚዲያ ላይ የምናውቀው ልክ በራቼ መንገድ የራሳቸውን ብሔር ማንነት የወጡ ፕሮሞት የሚያደርጉ ብዙ የአማራ ልጆች አሉ፣ ብዙ የትግራይ ልጆች አሉ፣ ብዙ የወላይታ የሌሎችም ብዙ ልጆች አሉ። ስለዚህ ራቼን የሚጠሉ ግለሰቦች ካሉ በአንድ ምክንያት ብቻ ይሆናል። እሱም በምንድን ነው? ለኦሮሞ ሕዝብ ጥላቻ ያላቸው ግለሰቦች ብቻ። ልጁ ዘረኛ አይደለም፣ ፖለቲከኛ አይደለም፣ በራሱ ማንነት የሚኮራ? ስለ ራሱ ማንነት ለመግለጽ የሌላውን ዝቅ ማያደርግ ምርጥ የኦሮሞ ኢትዮጵያዊ ነው ራቼ ማለት ነው። ስለዚህ ጆከር አንድ አባባል አለ አህያውን ፈርቶ ዳውላውን የሚባል። ካንተ ጋር በዘረኝነቱም ወይም በፖለቲካው ብዙ ሰው ተነካክቶ ሊሆን ይችላል። ስለዚህ ካንተ ጋር የተሰዳደቡ የተዛዛቱ እያሉ ምንም ያላረገ ወጣት ላይ በዚህ ልክ መዛት አህያውን ፈርቶ ዳውላውን እንደማለት ነው። ሚቆጠሩ ይህንን ቪዲዮ አድርሱልኝ። አመሰግናለሁ ሶ ሰድበን ሰድበን ተሳዳቢ እናደርገዋለን ብላችሁ የምታስቡ ሰዎች እንደዛ ልታደርጉኛል። ስለ ራቼ እመለስበታለሁ። ነገር ግን የፖለቲካ ፓተርን ሊገባን ይገባል። ብዙዎቻችን ሶሻል ሚዲያ ላይ ያለን ሰዎች ቪዲዮም የምናዘጋጀው የምንመለከተውም ሰዎች የፖለቲካ ፓተርን እኖ መሰላቸው። በጣም ተወዳጅ ህዝብ ፊት ለፊት ተቀባይነት ያለውን ሰው ነኩ ማለት ጥታ እሱን ሳይሆን የሚነኩት ህዝብ ከሱ ጀርባ ያለውን ሰው መንካት ፈልጓል ማለት ነው። የፖለቲካ ፓተር ነው። እኔ ራቼ የሚባሉ ልጆች እኔ በአካል አላቃቸው። የሁለቱም ደጋፊም ተቃውሚም አይደለሁም። ነገር ግን ሲመስለኝ በቃ ብሔርተኝነት ምናምን እንደዚህ የሚባል የሚባል ነገር አስፈላጊ አይደለም። ለምን ደም የተናገርኩትን ፓተርን መናገር ወይ ደግሞ እሷን በቃ ይዞ መሄድ፣ ከሱ ጀርባ ያሉትን ሰዎች እንዲቆጡ ማድረግ ጤነኛ ሰው አገላለጽ ነው እያል አላስብም። እና ወይ ለቀልድ ወይ ለሁለትም ሊሆን ይችላል የተናገረበት። ግን ሲናገር በጣም አግሬሲቭ ሆኖ ነው ያኛው ወንድም የተናገረው። አስገድላለሁ ማለት እኮ በጣም በቃ ጠላትን ታውቃለ ከመሞት በፊት ከተነገረ ማለት ነው ትጠነቅቃል። ስለ ራቼ ሳስብ እኔ በጣም ላይፍ ፐርፎርም የሚያደርጉት ቲክቶክ ላይ ካሉት ሰዎች መካከል ራቼ፣ ዩቲነስ እና ናውን ፎንት የሚባሉ ልጆች በጣም ጥንቁቅ በጣም ተጠንቅቆ እያንዳንዷን ነገር ፈኒ ነገር ካላወሩ በስተቀር ተጠንቅቆ በጣም የሚናገሩ ልጆች ናቸው። በተለይ ከማህበረሰብ ጋር የሚያነካካቸውን ነገሮች አይናገሩም እና ራቼንም ከእነሱ መካከል መድባለሁና አንድም ቀን በበኩሌ እኔ ስናገራቸው አላውቅም ራቼን ከዛ ውጪ ማንነት ራስን መውደድ ኃጢአት ነው ብዬ አላሰ አማራም ሆንክ ትግሬ፣ ምንም ራስን መውደድ ኃጢአት አደለ ራስን ወደ ሌላውን መርገጥ ነው ኃጢአቱ ብዬ አስባለሁ። በዛ ልክ እንድንረዳ ነው። ገሰገስ ቀሚስ ከየት እንደምታመጣኝ፣ ቡል እኮ አድርጋ ቡትት ቡትት ቡትት። በዛ ላይ ደግሞ ወሬ ያምርባት፣ ከየት አምጥተው የለማይለሙያ እኮ አልተሰጠህም መኖራችንን ሰው እኮ የተሰጠውን ነው የሚኖረው ምን ኔ ማ ድሮም አትመቸኝም አሁንማ ባሰችብኝ ሁሉ ነገር ላይ ጥልቅ ጥልቅ ጥልቅ አርቲስት ወይ ቦታ ምን ሶፋ ላይ ምንድን ነው የፈለግሽ? ተሰጡ ያለች መጡ ቦታ ለተማሩት ቦታ ልቀቂ። የኔና የትያቴ የተማርሽውን ጋዜጠኝነት ነው አንቺ ጋዜጠኛ ሆነሽ ቁጭ ያለሽ ሲሬት ጋዜጠኞች በሲሬት በቃ በቀል የተጀመረው በሲሬት በቃ የምራ መረርሹ አባይ ቲቪ በህግ አምላክ እያለ በህግ ህግ በ እያዳመጥኩ ነበር። ሆንም ሳታድርግ እንደዚሁ ስለተቀመጠች እዛ ቦታ ላይ ሆስት ስለምታደርግ የምትወቀስ ከሆነ ተገቢ አይደለም። እውነት ለመናገር ፐርሰናሊ አትመችኝም ማለት መብትንም ሳታጠፋ በዚህ ልክ ማብጠልጠል ጥሩ አይደለም። በቃ እንጋፍ አርቲስት ነች ምናምን። ያው ቦታውን ላታገኝ ትችላለች። የሚመጥናት ስራ ያው እሱ ላይሆን ይችላል፣ እሱ ሊሆን ይችላል አናውቅም። ወይ ደግሞ ፍላጎት ላይ ይችላል አናውቅም። ግን ምን አጠፋችሁ ብዬ በቃ ፍሬ ነገር ያለውን መስሎኝ ነው። አስለቃሽ አስከረኝ ወይኔ ሰላም ምን ልታዘዝ? ምን ነው ነው? ልጅቱን ታልቅ ሰው እ እሷ አስለቃሹን አይስክሪም እየበላች ስለሆነ ነው። ምን ደግሞ እንደዛ ነገር መጣ? አዎ አስለቃሹ አይስክሪም አዎ፣ እንደዛም ይባላል። ምን የተለየ ነገር አለው?

ጉልጋይ ትፍቱልኝ። እስኪ አሁኑኑ ቤት ቀይር። ጊዜ ይፈጅበታል እንጂ ወደ ላይ መውጣቱ አይቀር። ጠይቁ፣ ጠይቁ የሆነ ህል ምካያሱ ጠይቁ። የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁ ቁም ነገሮች እንዳገኛችሁ በተስፋ አድርጋለሁ። ቪዲዮ ላይ ካላረጋችሁ እንድታደርጉ አሁንም ላስታውሳችሁ። ቻናሉንም ደግሞ ሰብስክራይብ በማድረግ የሁልጊዜ ቤተሰብ እንድትሆኑ ቪዲዮ ስለክ ለእናንተ እንድደርስ ኦል የምትለው ላይ ብታረጉ ሁል ጊዜ ቪዲዮ ይደርሳችኋል። ቀጣይ በተሻለና በምርጥ ቪዲዮ እንገናኝ።